አዴይ አባቷ ደረሰባት። የምትሰራበትን አጣርቶ ደርሶባት እናቷ ስልክ ደውላ፣ አባትሽ የምትሰሪበትን ቤት አውቋልና ሳይመጣም ልጭ ብላት ስልክ ደወለችላት። አዴይም አደም በጣም ተጨንቃለች፣ ድፍ ምን ሆነች ነው ሲላት፣ ከዚ ቤ መውጣት አለብኝ አባት የምትሰራበትን ቤት አጣርቶ ደርሶበታል እያለችው ነበር እና ከዚ ቤት መውጣት አለብኝ፣ ሳይመጣ ከመጣባት ይገለኛል ወይም ለማልፈልገው ሰው ይድረኛል ስትለው ዴዝም አት ውጪ ከየት ነው ወዲ ንምትጁ የመጣውን ተጋፈጭ፣ በቃ ይምጣና የመጣውን ነገር ተጋፈጩ እያላት ነበር። እንዲሁን የናንቺ የራሳችን ህይወት እንኑር፣ እንውጣና ሌናንቺ ብቻ እንኑር፣ የራስሽን ህይወት ኑሪ ሲላት አይ እንደዛ አላደርግም። አባቴን አሁን ማምረጥ አለብኝ ብላ ወደን ኤላ ቤት አመራች። እንግዲህ ለምለም ደግሞ የቤዛን እንግዲህ ቤት መወረ ቤታችን መወረሱን ቤዛን አላመነችም እና እንግዲህ ኤላን ተረጋጋ፣ እውነትና ትክክል መሆኑን ውሸት መሆኑን አረጋግጥ እያለችው ነበር። ቤዛ እንግዲህ ከ ከኤላ ጋ ብር ለመውሰድ እና አንዱም ደግሞ ከባርኮት ጋ ብር ብር ለመውሰድ በውሸት እንግዲህ እየተጠቀመችባቸው እንደሆነ ለምለም ተጠረጣሪያናት ማለት ነው። የሴራዋን እንግዲህ ልታጋለጥባት ለምለም እየሞከረች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አኔ ጋሁን ሰላም፣ አልሐምዱሊላህ ረቢል አለሚን በእያላችሁ በሰላማችሁ ይብዛ። ሰራተኛዋ አደይ ድራማ እንደቀጠለ ነው። አደይ እንግዲህ በጣም መልካም የሆነች ልጅና ጠንካራ ታታሪ ሰራተኛ ናት እንግዲህ እንደምናውቃት ማለት ነው። እንግዲህ አደይ አባቷ ያለችበትን ቤት አጣርቶ ተርሶበታል እና አም ልጭ ብላት እና አቶ አስልክ ደውላላት ነበር ባለፈው ያቆመ ማለት ነው ቪዲዮ። አደይ እንግዲህ ያን ነገር ስትሰማ በጣም ደንግጣ ነበር። እንደዚህም ደሞ አቴጅም ከዚ ቤት አቶጪ የመጣውን ነገር ተጋፈጩ ይምጣና ከመጣው በቃ የመጣውን ነገር ተጋፈጭ እስከ መቼ ነው ሸሽተሽ እያላት ነበርና እሷ ደግሞ እዛ መጠበቁን አልፈለገችም። አባቴ እዚህ ካገኘኝ ይገለኛል፣ ወይም ደግሞ ለማልፈልገው ሰው ይደረኛል። ስለዚህ ማምለጥ አለብኝ ብላ ወደ ኤላ ቤት እንድትሄድ አድርጓታል ማለት ነው። ኤላ ቤት ሄዳ ደግሞ ያው ኤላም እስከፈለግሽ ድረስ ተቀመጪ እያለ በጣም እያበረታት ነበር። ባርኮትን ደግሞ ቤት ውስጥ ሰር ለፍቅር እንግዲህ ባርኮት ሲመጣ ሁሉም ነገር እንደ ከበዳትና ሰራተኛዎቹም እንደማይሰሩ እሷ ስራ እንደምትሰራና እንደሚጫወቱበት አድርጋ ቤቱ ሁሉ ኑሮ እንደ ከበዳት እና አድርጋ እንግዲህ ለእናት ወሰደው ደውላ ነገር የረለውን ነገር እንዲሆነ እንደሆነ እያለ ስታወራ በርኩር ድንገት በበቀቡ እያዳመጣት ነበርና። እንግዲህ ስለ ቤዛም ለእናቷ ልትነግር ስትል ፈቀር ብሎ አስተዋስኩን ማለት ነው ደንግጣ ዘጋች እንዴት ነው እንደዚህ የምትዩ ለእናት ያታስቢላትም እንደ ሁሉ ነገር ለእናት የምትናገሪው እያለ እሱም እየወቀሳት ነበርና አንተ እኮ እኔን የምሆነውን ነገር አልገባህም። አንተም ስልክ አታነሳ። አንተ እንኳ ተረደኝ። ሰራተኞቹም አንሰራሉ እኔ ደከመኝ አመመኝ፣ የቤቱን ሁሉ ስራ ምሰራው እኮ እኔን ብላ፣ እንደ ውሸቱን ከየት እንደሚመጣለት የፍቅር ነገር በእውነት ስሟ ፍቅር ነው፣ ግን የተንኮሉ ብዛቱ እንዴት እንደምትገጣጠመው አላቅም ብቻ ማለት ነው። እያለች ድንገት ስትለው እንዴት አላምንም

ታክሰኝ ምን ይሰርብኛል? ቤዛም ሰርበኛለች እየሰራሁኝ እያለች በጣም አካብዳ ነገረችው። ባርኮትም ሸሯን ስለሚያቃ አንቺም ብቻ ሰምቼ እንትና አስተያየት አልሰጥም ና እነሱን ጠይቄ ነግርሻለሁ አላት። እንግዲህ ለምለምና ኤላ ቤታቸው ነበሩ። ና ወደ ኦልጋ ሊሄዱ ነበር የተመካከሉት ለምለምና

ስደው ነበረች ብርሃን ብርሃንና አባቷ ያገኘው ቤት ሌላ ቤት እንደሆነና እሷ ያነበርሽ ቤት እንዳላገኘው ስነግራት አዴ በጣም ደስ አላት። ማለት ነው እንግዲህ ካልሆነ እንድሰማ አሪፍ ነው። ስራ ቦታ የመለሳለ ብ ወደ ስራ ቦታ ማለት ነው። በጣም እንትን ያለው ነገር ፍቅር። እንግዲህ አዴን ከእላ ቤት ነው ያለችው ሲላት እና ኦልጋ ደግሞ እንደሄደች ስትነግረው ባርኮድ ደግሞ በጣም ነበር የተቀየረ። ነገር ግን ሁሉም በአንድ ሆኖ ተስማምተው እንደሄዱ ሰማ ማለት ነው። እንግዲህ ባርኮድ ደግሞ ዴቪን ስለ አደ ፍቅር እንግዲህ እየጠየቀው ነበር። ተቀበለች? እንዴት ነው ተስማማችሁ? እያለ ነበር። እኔም ሲያዋራት አለሁኝ። ተስፋ አትቁረጥ እያለው ነበር። እሱም ተስፋ አልቆርጥም እያለ ነበር ማለት ነው። እንግዲህ የአደ የሌፉን ፍቅር መቼ እንደምትቀበለው በጣም ከባድ ነው፣ አናውቅም። ሌዱ ደግሞ ፍቅርን እንግዲህ እያነቀቻት ነበር። አዴ፣ ለምን እንደዚያ ታንገላቻታለሽ ተፈላሽ አንቺ ሴቶች ሁሉ እንደመሸጭ እና እንደዚህ እንደምሰሪ አውቃለሁኝ። ለባርኮት እንዳልናገር እንደዚ ከዘፈልሽ እያለቻት ነበር እና ዋል ሁሉን ነገር የምሰሪ ሁሉ ነግሮኛል። ስለዚህ ብትፈሪ ሚሻረሻለ አንስተ እታገኘሁብሽ ነግረዋል አወራዋለሁ የ እያስፈራራቻት ነበር ማለት ነው። ቤዛም እንግዲህ ከበርኮ ጋር ቶቶሎ ብር እንዲፈልግላት እያለችውን እያጫነቀች ነበር። ኤለም ደግሞ የቤዛን ቤት ለመግዛት እናቱ ጋር ደውሎ እናቱ እንዳልወደደች ለምለም ሲነግራት፣ ለምለም ደግሞ ቆይ ግና አንተ ልጅ ምንድን ነው ቤት እያለ ቤት የምገዛው ሌልጅቷንነት ላትክር እናጣራ እያለችው ነበር ማለት ነው። ከዛ ወደ እነ በርኮ ቤት ሄደው በርኮትሳ ስትላት እንግዲህ ቤዛን ምን እንደምፈልገሽው እያላት ስትላት ስለአንቺ ልናወራ ነበር አለቻት። ማለት ነው ስለ እኔ ደግሞ አንቺ ደምተዋለው ሲሆን ስለ ቤትሽ ውስ እንደተወረሰ እንግዲህ አውርተንበት ከባርኩት ሳምተን የምትረጅ ከሆነ እንድንረዳች ነው ስትላት፣ ደሞ አንቺ ሌላ ችግር እታመጪ ነው እንዳለቻት ለቻት ማለት ነው። ሌላ እዛጋ እንግዲህ ተገድሞ እያየ ነበር ማለት ነው። ስለዚህ ለምለም አሁን ባርኮትም ከራሴ ካበቃ ከማዬ እበደራለሁ እያለ በጣም እየተጨናነቀ ነው። ስለ ቤዛ ማለት ነው። እሱ ጉዱን አያውቅም። እንግዲህ ለምለም ደግሞ እንደዛ ስትላ በጣም ነበር የእንጨረጭራት ማለት ነው። እንግዲህ ለምለም ግዴታ ከባርኮት ጋር ወርቶ ሁሉን ነገር ሊደርሱባት ነው፣ የቤዛን እንግዲህ ሴራ ማለት ነው። ባርኮትንም እንደማታፈቅረው፣ እሱን ተጠቅማ ከኤላ ጋር እንግዲህ ያላትን ግንኙነት ሁሉን ነገር እናው እንግዲህ እስከዛ ተጠቀመየናት በስተ መጨረሻ እና ኦልጋ ሄደ እንግዲህና ኦልን ለተዋራ ነበር። እንግዲህ ለምለምና አደይን እንዱን ፍቅርን እንዲያስወግድላት ተመካክሮ ነበር። በቀደማ ነው እዛ ስትደም ዳይመንድ ነበርና ዳይመንድ ጋር ያው አይስማሙ ዳይመንድ ጋር ተጣልታ ተመለሰች ማለት ነው እንግዲህ አዴ ም ብትነኪያ መቼም አለቅሽም እያለ እየሰደባት ወይም ያስፈራራት ነበር፣ ዳይመንድ ማለት ነው። ዞሮ የቤዛ አሁን ሴራ መጋለጡ አይቀርም። ለምለም ጀግናዋ አትለቃት ማለት ነው። ታበጥራታለች ሁሉንም ነገር ስራዋን፣ ሴራውን ስለምታቅ ማለት ነው። እንዲሁም ደግሞ የፍቅር ሴራ አሁን በዚ ምገፋ ከሆነ ሊዲያ ታወራላታለች ማለት ነው። እስከ ዛሬ የምትሰራውን ስራ ሁሉ እንግዲህ ባለፈውም ተድበስብሶ አልፎላት አለ ፍቅርና ቤዛ እንግዲህ ከነዋል ጋ ብዙ ሚስጥር አላቸው ቤዛም ደግሞ ከነዋል ጋ ሆና ስራ ጀምራለች እና ዴን ለማስጠፋት አሁን ማለት ነው እንዲሁም ደግሞ የቤቷ ሳይወረስ እንግዲህ በውሸት ሴራ እያሳለች መሆኑን ለምለም አትለቃትም ለምንም ጀግና በጣም ደስ የምትልናት ውድ ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ